ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለሰሞነ ሕማማት ዕለተ ረቡዕ በሰላም በፍቅር፣ በምሕረቱና በቸርነቱ ለዛሬዋ ቀን፣ ለዚህ ሰዓት፣ ለዚህ ደቂቃ ላደረሰን ለሕያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን። አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞነ ሕማማት ዕለተ ረቡዕ የምክር ቀን ወይም ምክር አይሁድና መልካም ማዛ ያለው ቀንም ይባላል። በዚህ ቀን ከቀናትም በላይ በጌታችን ላይ ቂምና ጥላቻ ያደረባቸው የአይሁድ ሊቃነ ካህናትና ጸሐፍተ ወቅቱ የፋሲጋን በዓላቸውን የሚያከብሩበት በመሆኑ ይልቁንም ብዙ ህዝብን በጌታችን ትምህርት የተማረኩ ታምራቱን የሚያደንቁ በመሆናቸው ሁከት ሳይፈጠር ጌታን መያዝ እንደሚችሉ ምክር ያደረጉበት እለት ነው። የዚህ መጥፎ ምክራቸው ተባባሪ የሚሆናቸውን ይሁዳንም በዚህ እለት በማግኘታቸው እንዴት እንይዘዋለን የሚለው ጭንቀታቸው ተወግዶላቸው የተደሰቱበት እለት ነው። የማቴዎስ ወንጌል ምራፍ ሀያ ስድስት ከቁጥር አንድ እስከ አስራ ስድስት ማርቆስ ምራፍ አስራ አራት ከቁጥር አንድ እስከ አስራ አንድ ሉቃስ ምዕራፍ ሀያ ሁለት ከቁጥር አንድ እስከ ስድስት መልካም ማዛ ያለው ቀንም ይባላል ይሄውም ጌታችን በሰምኦን ዘለምጽ ተቀምጦ ሳለ የራሱ የሰምኦን ያላዛር የማርታ እህት የሆነችው ማርያም ወደ ጌታችን ቀርባ እጅግ በጣም ውድ የሆነ ከሶስት መቶ ዲናር በላይ ዋጋ ያለውን ሽቶ እየቀባችው በጠጉሯም ያበሰችበት ዕለት በመሆኑ ነው። የማቴዎስ ወንጌል ምዕራፍ 26፣ ማርቆስ ምዕራፍ 14። ይህን እንባ ለእኛ ከእግሩ ስር ወድቀሽ ያነባሽው ባለሽቷ ማርያም ሆይ አንዴ እስቲ አድምጭን። ስለ ኃጢአታችን ማልቀስ ያቃተን እኛን ምከሬን። የእንባ ትርጉም ለጠፋብን ለእኛ ከልብ መጸጸትን አስተምሪን። ዛሬም የእኛን ኃጢአት ሸሽገን የሰውን ነውር ለምናወራ በኃጢአት ዋሻ ለተሸሸግን ለእኛ ማርያም ሆይ ኃጢአትን መናዘዝን አስተምሪን። የዓለም ብልጭልጭ ነገሩ ገዝቶን ጌታን ለዘነጋ ነው የዓለም ደቀ መዝሙር ለሆን ለእኛ ወደ እሱ የምንቀርብበት ይህንን እምባ ይሰጠንም ዘንድ አሳስቢልን። የሰሞኑን ንቀት፣ የይሁዳ ትችት ሳይበግር ሳይጎረብጥሽ የጌታሽን እግሮች በእንባ ያጠብሽ ማርያም ሆይ ዛሬም ተናገሩን አንቋሸሹን ብለን ከደጅ ለራቅን ለእኛ የሚበልጠውን እንመለከት ዘንድ ማርያም ሆይ አበርችን። ጌታን ወደ ቤታችን ጋብዘን እምናቀርበው ለተቸገሩ ለእኛ ለተቸገርን ለእኛ ይሄንን ድንቅን ባሽን አውሽን ማርያምስ፣ የማይቀሟትን በጎ እድል መረጠች የተባልሽ ማርያም ሆይ፣ በመባከን በቤቱ ቁጭ ብለን በጎ እድል ያመለጠንን እኛን አሳስቢን። በተማርሽው ፍሬን ያፈራሽው እህተ አላዛር ማርያም ሆይ በተማር ነው መለወጥ ያቃተንን እኛን ምከሪን። እጅግ ወዳለች እና ብዙ ያለው ኃጢአቷ ተሰረዩላታል። ሉቃስ ምዕራፍ ሰባት ከቁጥር ቁጥር አርባ ሰባት የተባልሽ ማርያም ሆይ እባከሽን ይሄንን እምባ ለእኛ ይሰጠን ዘንድ አሳስቢልን። በለምጻሙ ስምዖን ቤት ሳለ የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 አይሁድ በሊቀ ካህናቱ በቀያፋ ግቢ ውስጥ ተሰብስበው በጌታ ሞት ላይ ሲመክሩ መድኃኒታችን ግን በቢታኒያ በሰምዖን ቤት እራት ግብዣ ተቀምጦ ነበር። ወንጌላዊ ቅዱስ ማቴዎስ ጌታ እራት የተጠራበት ቤት እራት የተጠራበት ቤት ባለቤት ለምጻሙ ሰምዖን እንደሆነ ይናገራል። ጸሐፊው ስለምን ይህንን ሰው ሰምዖን ብቻ ብሎ አልጠራውም? ለምጻሙ የሚለው ገላጭ ቃል መጠቀም ለምን አስፈለገው? በእርግጥ ሰምዖን በለምጽ ንዳድ እየተያዘና በአይሁድ ዘንድም እንደ ረከሰና በደለኛ ተቆጥሮ የሚገለል ብቸኛው ሰው ነበረ። ይሁን እንጂ አሁን ግን ጌታ ከሐዋርያቱ ጋር ሆኖ በእርሱ ቤት ለራት በተቀመጠ ጊዜ ቅዱስ ጀሮም እንደሚናገረው ይህ ሰው ካለበት ለምጽ ሁሉ ነጾ ነበረ። ታዲያ ወንጌላዊው ስለምን ከለምጻሙ የነጻውን ሰምዖን ለምጻሙ ሲል ጠራው? ይህ ያለ ምክንያት አልሆነም። ጌታችን በሰምዖን ቤት ለራት ተቀምጦ ሳለ የሚፈጽም ቀጣይ ወሳኝ ታሪክ ስላለው ለምጻሙ የሚለው ገላጭ ለዚያ መግቢያ የሚሆን ወሳኝ ቃል ነበር። ቀጥሎ የምናገኘው ታሪክም አንዲት በኃጢአት የተማረረችና ነፍሷ የጎሰቆለባት ሴት መንፈሳዊውን ምሕረት ፍለጋ ጌታን ወዳለበት ጌታችን ወዳለበት መምጣቷንና የያዘችውን እጅግ ውድ የሆነውን ሽቶ ከፍታ በጌታ በራሱና በእግሮቹ ላይ ማፍሰሷን የሚናገር ነው። ይህች ሴት ቀድሞ በዝሙት ትኖር የነበረች ብትሆንም ዛሬ ግን የሽቶና የእንባን መባይዛ ወደ ክርስቶስ ቀርባለች። በዘመኑ ብዙዎች ያስጨነቃቸውና የክርስቶስን መድኃኒትነት የፈለጉት የነበረው ለስጋዊ ህመማቸው ነበር። ምንም የስጋ ህመም የሌለባት ይህች ሴት ግን ባልተለመደ ሁኔታ የነፍሷን ህመም ወይም ኃጢአት በምህረቱ መድኃኒትነት ለመሻር ወደ ጌታችን ስትሮጥ መጣች። ይህም ስራዋ እጅግ በጣም የምትደነቅ መንፈሳዊት ሴት ያደርጋታል። በዚህ ወንጌል የተጠቀሰችው ባለታሪኳ ትሰራ የነበረው ስራ በሁሉ ዘንድ አስነዋሪ የነበረውስ የነበረውን እንኳን በአምላክ ፊት ቀርቶ በሰው ፊት እንኳን ቀና ብሎ የማያስቆመውን ዝሙት ነበረ። ታዲያ ወደ ክርስቶስ ለመምጣት ድፍረት የሰጣት ነገር ምንድን ነው? እንዴት ወደ መድሃን ያለም ቀርባ ማረኝ ለማለት በቃች ካል መልሱ ቀላል ነው። ጌታ በለምጻሙ ስምዖን ቤት እንደተገኘ ተገኘ አይታ ነው ክርስቶስ እራሳቸውን ከሚመጻደቁ ፈሪሳውያን መካከል በአንዱ ቤት ተገኝቶ ቢሆን ኖሮ ባለሽቶዋ ማርያም ድፍረት አገኝታ ወደ እርሱ ባልመጣች ነበር። ነገር ግን አሁን ሰዎች እንደ እረከሱና በደለኛ ቆጥረው ያገሉት በነበረው ሰምዖን ቤት ነውሩን ሁሉ አስወግዶለት አብሮት ለራት እንደተቀመጠ ስላየች የሚበዛው ድካሜን አይቶ የበለጠ ይራራልኝ እንደሆነ እንጂ ለእርሱ ያደረገውን ቸርነት ለእኔ አይነሳኝም ብላ በተስፋ ወደ ፈጣሪው አገሰገሰች። እጅግ የሚያስደንቅ ተስፋ ነው። ዛሬም መድኃኔ ዓለም ክርስቶስ በለምጻሙ ስምዖን ቤት አለ። ስለዚህ አይሰማኝም ይሆን የሚለውን ጥርጣሬያችንን ትተን ወገባችንን ያጎበጠውን ወገባችንን ያጎበጠውን ኃጢአት በንስሐ ከእግሩ ስር ለማራገፍ ፈጥነን ወደ እርሱ እንቅረብ። በለምጻሙ ስምዖን ቤት ለራት የተቀመጠ አምላክ በፍጹም ጸጸት ብንመለስ የእኛንም ቤት ወይም ሰውነት አይንቅም። ይልቁስ ሳይፈርድ ይልቁንም ሳይረፍድ ተሎ ሄደን ከእግሮቹ ስር እንውደቅ። በግብረ ሕማማት ዕለተ ረቡዕ የሚነበብ ከጠዋቱ አንድ ሰዓት ዘፀአት ምዕራፍ 17 ከቁጥር 1 እስከ 16 ኢሳይያስ ምዕራፍ 2 ከቁጥር 1 እስከ 11 ምሳ ምዕራፍ 3 ከቁጥር 1 እስከ 15 ሆሴኤ ምዕራፍ 5 ከቁጥር 13 እስከ 15 ሆሴኤ ምዕራፍ 6 ከቁጥር 1 እስከ 3 መዝሙር 2 82 ከቁጥር 5 እስከ 7 ዮሐንስ ምዕራፍ 11 ከቁጥር 46 እስከ 54 ከጠዋቱ ሶስት ሰዓት ዘጸአት ምዕራፍ 13 ከቁጥር 17 እስከ 22 ሲራክ ምዕራፍ 22 ከቁጥር 6 እስከ 18 መዝሙር 40 ከቁጥር 6 እስከ 8 ሉቃስ ምዕራፍ 22 ከቁጥር 1 እስከ 6 ከቀኑ 6 ሰዓት ዘጸአት ምዕራፍ 14 ከቁጥር 13 እስከ 31 ሲራክ ምዕራፍ 23 ከቁጥር 7 እስከ 15 መዝሙር ምዕራፍ አርባ ከቁጥር 5 እስከ ስድስት ሉቃስ ምዕራፍ ሰባት ከቁጥር ሰላሳ ስድስት እስከ ሀምሳ ከቀኑ ዘጠኝ ሰዓት ዘፍጥረት ምዕራፍ 24 ከቁጥር 1 እስከ 9 ምሳ ምዕራፍ 1 ከቁጥር አስር እስከ ሰላሳ ሶስት መዝሙር ሰማኒያ ሁለት ከቁጥር 2 እስከ ሶስት ማርቆስ ምዕራፍ 14 ከቁጥር 1 እስከ 11 ከቀኑ 11 ሰዓት ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 14 ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 8 መዝሙር ምዕራፍ 6 ከቁጥር 2 እስከ 3 ዮሐንስ ምዕራፍ 12 ከቁጥር 27 እስከ 36 ከምሽቱ አንድ ሰዓት ሕዝቅኤል ምዕራፍ 22 ከቁጥር 17 እስከ 22 መዝሙር ምዕራፍ 58 ከቁጥር 16 እስከ 17 የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ከምሽቱ ሶስት ሰዓት አሞ ምዕራፍ 5 ከቁጥር 18 እስከ 27 መዝሙር 54 ከቁጥር 3 እስከ 4 የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ 51 ከሌሊቱ ስድስት ሰዓት ኤርሚያስ ምዕራፍ 16 ከ ከቁጥር 7 እስከ 13። መዝሙር 101 ከቁጥር 1 እስከ ሁለት የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13። ከሌሊቱ 9 ሰዓት ሆሴዕ ምዕራፍ 9 ከቁጥር 14 እስከ 17። ሆሴዕ ምዕራፍ 10 ከቁጥር ቁጥር 12። መዝሙር 21 ከቁጥር 20 እስከ 22። የማቴዎስ ወንጌል ምዕራፍ 23 ከቁጥር 13 እስከ 36። ከለሊቱ 11 ሰዓት ጥበብ ምዕራፍ 7 ከቁጥር 24 ፍጻሜው መዝሙር 56 ከቁጥር 1 እስከ ሶስት የዮሐንስ ወንጌል ምዕራፍ 11 ከቁጥር 55 እስከ 57 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን። ያን ቸርነት፣ ልክ የሌለው ደግነትህ፣ እንዳንተ ዓይነት ክት ይገኛል። ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አኖሮኛ ልቸርነትህ፣ ልክ የሌለው ደግነትህ፣ እንዳንተ ዓይነት ክት ይገኛል

ጌታዬ ፍቅሬ እኮ አለምን ያስነቃል።